በአዲስ አበባ ጎዳናዎች ላይ እየተራመዱ በስልኮ አንድ መልእክት ቢደርሶትና አንዲት አውሮፓዊት ሀገር በዛች ሀገር እንዲኖሩ እንደምትፈልግ እንዲሁም በዛው ለመኖሮ ብቻ ደግሞ ክፍያ እንደሚኖሩት ቢነገሮ ምን ይላሉ? ደግሞስ ለአጭር ጊዜ ቆይታ ሳይሆን በዛ ሆነው አዲስ ህይወት እንዲጀምሩ እንደሆነ ጨምረው ቢሰሙ ለደናቀን ብለው ያስቀመጡትን ፓስፖርት ስራ ላይ ያውሉታል ወይስ ሀገሬ ምን በደለችኝ ብለው ምንም እንዳልተፈጠረ ያልፉታል? በዛሬው ኤፒሶዳችን ከአንዲት መንገዶቿ ሁሉ ባዶ ሆነው የሰው ዘር ከናፈቃት ብሎም ታሪኮቿ ተረስተው መና ከቀሩባት የስዊትዘርላንድ መንደር ጎራ ብለን በዚህ ስደተኛ እንደማይቀበሉ አምርረው በሚናገሩና በበረሃ ቋርጦ የሚመጡ ስደተኞች ላይ በራቸውን የዘጉት አውሮፓውያን ሰፈር በኢንተርኔት እየተናፈሰ ያለውን በአንዲት የስዊትዘርላንድ ግዛት በመኖሮ ብቻ 28,000 ዶላር ይከፈሎታል የሚል ጭምጭምታ ያዘለ ዜናን እናጠራለን። ስለምን ይከፍላሉ፣ መክፈላቸውስ የምር እነሱን ተጠቃሚ ያደርጋልን የሚለውንና ይህንን እድል ለማግኘት ከእርሱ የሚጠበቁ መስፈርቶች ምን ምን ናቸው የሚሉትን ጨምረን እንቃኛለን። ታዲያ እናንተም ፓስፖርታችሁን ካላሳደሳችሁ ፓስፖርታችሁን በማሳደስ የበረራ ቪዛችሁን ሰብስክራይብ በማድረግ የበረራ ትኬታችሁን ደግሞ ላይክ በማድረግ ማዘጋጀታችሁን እርግጠኛ በመሆን አብረን ወደዚች አነጋጋሪ የስዊትዘርላንድ መንደር እንጓዝ። ጉዞአችን የሚጀምረው ከአዲስ አበባ ቦሌ ኤርፖርት ወደ ስዊትዘርላንዷ ጄኔቫ ከተማ በረራ በማድረግ ነው። የኢትዮጵያ አየር መንገድ ወደ ጄኔቫ የቀጥታ በረራዎችን የሚያደርግ ሲሆን ጉዞውም በአማካኝ ከ500 እስከ 600 ዶላርን የሚያስከፍለን ሲሆን 7 ሰዓት ከ30 ደቂቃ ደግሞ የሚወስድብን ሰዓት ነው። ጄኔቫ ከገባም በኋላ ወደ ዛሬዋ መዳረሻችን ወደ ሆነችው አልቢነን ለመጓዝ ደግሞ የሀገሪቱ ፈጣን ባቡርን ወይም ደግሞ መኪናን መጠቀም እንችላለን። ከሁለት ሰዓት ተኩል ጉዞ በኋላ ደግሞ መዳረሻችን ላይ እንደርሳለን። አልቢነን በስዊትዘርላንድ ከፍተኛ ቦታዎች ከሚገኙ መንደሮች መካከል ስትሆን በጣም ትንሽ ከመሆኗ የተነሳ ከአካባቢው ራቅ ብለው አይኖቱን ጨፍነው ሲገልጡ ከአካባቢው ሊያጧት ሁላ ይችላሉ። መንገዶቿንም ለተመለከተ የመርፌ ቀዳዳ ይመስል እጅግ ጠባብ ናቸው። በአካባቢዎቹ ያሉትን መኖሪያ ቤቶች ለመቃኘት ከሞከርን ደግሞ መቶ ዓመታትን ወደኋላ ተመልሰን እየኖርን ያለን ያህል እስኪመስለን ድረስ በእንጨት የተሰሩና ገና ያልጠኑ አካባቢዎችን ማየት የተለመደ ነው። ለረዥም ዓመታትም ወደ አልቢነን መድረስ እጅግ ከባድ ነበር፣ ምክንያቱም ከ 1960 ዎቹ ቀደም ብሎ ታልሞ የተሰራ መንገድ አልነበረምና። በክረምት ወቅት በረዶ በአካባቢው ያሉትን መንገዶች ሁሉ ለሳምንታት የሚዘጋ ሲሆን፣ በዚህም የተነሳ ለሳምንታት ከቤቱ መውጣት የማይታሰብ ነገር ነው። በአካባቢው ይኖሩ የነበሩ ሰዎችም በእርሻ ከብቶችን በማርባት እንዲሁም ከተፈጥሮ ጋር በራሳቸው መንገድ ተዋህደው የሚኖሩ የነበረ ቢሆንም ከጊዜ በኋላ ግን በአካባቢው የእርሻ ሥራ እጅግ ከባድ እየሆነ ሲመጣ ብዙ ወጣቶች አካባቢውን ለቀው ይወጡ፣ አካባቢው የሰው ድምፅ የማይሰማበት እየሆነ መጣ። ታዲያ ይህኔ ነው ለዚህ ችግር መፍትሄ ያገኙ ዘንዳ በአካባቢው የሚገኙ የምክር ቤት አባላት አነጋጋሪውን እዚህ አካባቢ ለመኖር ለሚስማማ ሰው 28000 ዶላር እንሰጣለን የሚል ውሳኔ ያስተላለፉት። በዚህ ውሳኔ መሰረትም ልጆች ካሉት ተጨማሪ 11000 ዶላር በእያንዳንዱ ልጅ ይበረከትሎታል። ለዚህ እድልም የተቀመጡ ቅድመ ሁኔታዎች ያሉት ሲሆን፣ ያን ቅድመ ሁኔታ ካሟሉ በአካባቢው ምክር ቤት ውሳኔ የዛች ግዛት አካል ይሆናሉ ማለት ነው። ታዲያ ግን ሕይወት በዚያ አካባቢ ቀላል ነገር አይደለም። በሕይወት ቆይታ የገነቡት ትዕግስት ብሎም ጥንካሬ የሚፈተንበት ትክክለኛ ስፍራ ነው። ለዚህም እንደ ምክንያት የሚነሳው የመጀመሪያው ምክንያት አካባቢው ያለው የመሬት አቀማመጥና ከከተሞች ገንጠል ብለው መገኘቱ ነው። ቀደም ብለን እንዳነሳ ነው አልቢነን በስዊትዘርላንድ ከፍተኛ ቦታዎች ላይ የምትገኝ አነስተኛ መንደርና መንገዶቿ እጅግ ጠባብ ገደላማ እንዲሁም አንዳንዴም በክረምት ጊዜ በበረዶ ከመዘጋጋታቸው ጋር ተያይዞ ለመኖር እጅግ አዳጋች የሆነች መንደር ናት። በዚህም የተነሳ ክረምት ከመግባቱ አስቀድሞ እሳት ለማንደድ የሚያገለግል የተከማቸ እንጨት ብሎም ክረምቱን መውጫ የሚሆን ምግብ አከማችቶ ክረምቱን መጀመር በውዴታ የሚከወን ተግባር ሳይሆን በምድር ላይ የመቆየቱን ውሳኔ የሚወስን ነገር ነው። ያሉት አማራጭም በበጋው ጊዜ በእጅጉ ሰርተው ለወራት የሚያስፈልጎትን ጓዝ ሸክፈው ክረምቱ እስኪወጣ ከቤተሰብ ጎረቤቶ ጋር ሰብሰብ ብለው እሳት እየሞቁ መጠባበቅ ነው። ይህ በእንዲህ እንዳለ እዚህ መንደር ለመኖር ሲወስኑ የከተማ ኑሮ ወደ ኋላ መለስ ብሎ መመልከት ከቶ የማይቻል ነገር ነው። ለምን ብለው ከጠየቁ በአካባቢው በከተሞች የለመዱትን ከተለያዩ ሞሎች ዘልቀው የፈለጉትን ሸምተው መመለስ ላይችሉ እንደው የጤና እክል ቢያጋጥሞት እንኳ ከሆስፒታል ሄደው ፈጣን ሕክምና ማግኘት የሰማ ያህል ሊርቅቦት አውሮፓ ሲባል የሚመጣሉትን የተሳለጠ የኢንተርኔትና የኔትወርክ ፍጥነት እዚህ ሲደርሱ ወገቤን ይላልና ፈጣን ኢንተርኔት ችግር ሊያጋጥሞት ምግብን ከቤቱ አብስለው መመገብ ሰልችቶት አሊያም ሳይችሉ ቀርተው ለመመገብ ወጣ ብለው ሬስቶራንት ለማማረጥ ቢፈልጉ ሐሳቦ ከንቱ ድካም ሆኖ ከአንድ ካገኙት የተለመደ ሬስቶራንት መመገብ ግድ ሊሆኑቦት ከቤተሰቦ ጋር መዝናናት ፈልገው በከተሞች እንዳሉት መዝናኛ ቦታዎች ከጠበቁ ፍጹም ሞኝነት ሆኖቦት በአካባቢው ካሉ ተፈጥሯዊ ቦታዎች ተዝናንተው ሊመለሱና የተለያዩ ትላልቅ የከተማ መገለጫ የሆኑ ፎቆችን መመልከት የአይናዋች ሆኖቦት የትዝታ ያህል መለስ ብለው የሚያነሱት ታሪክ ይሆኑቦታል። እንደው ደግሞ ቤቶ ውስጥ ያለው ዕቃ ተበላሽቶቦት በአፋጣኝ የሚጠግንለት ፈልገው ጠጋኝ ቢጠሩ ከመጠበቅ ብዛት መበላሸቱን ረስተው ሳሉ በሮት ይንኳኳና የተበላሸ ዕቃ ጠጋኝ ብለው እንደደወሉና ሊጠግል እንደመጣ ይነግሮቷል። ለዚህም ነው በከተማ መኖር ለምደው እዚህ መንደር መኖር ኑሮትን ከባድ የሚያደርገው። የዚህ መንደር ኑሮም የሚመሰረተው በእርሶ ጥንካሬና በአካባቢ ባሉ ሰዎች መተጋገዝ እንጂ አቅርቦት ሁሉ የተሳለጡበት አካባቢ አይደለም። ታዲያ ይህን ሁሉ አልፈው በዚች መንደር ለመኖር ወስነው ከመጡ በትላልቅ ባሸበረቁ የሆቴልና የካፌ መስተንግዶ አይጠብቆትም። በአንጻሩ የሰዎች ጫጫታ የሌለበት የተፈጥሮ ውበት እንደ ጽዱ መስታወት ውልል ብሎ ይታየታል። በመጀመሪያ ይህን አካባቢ ሲረግጡ ብቸኝነት በአየሩ ላይ ሰፍሮ ሙሉ እርሶነትን የተቋጠረ ያህል ይሰማዎታል። ነገር ግን በቀስታ ከአካባቢው ዝምታ ጋር ሲዋሃዱ በአካባቢው ደህንነት እንዳለት ይረዳሉ። ህይወት በዚህ ስፍራ ዝቅ ያለ የተረጋጋና ትርጉም ያለው ነው። ይህ አካባቢ ከራስ ጋር ሆነው ጊዜ ለማሳለፍና ከከተማ ጫጫታ ተገንጥለው በዝምታ ውስጥ ለመሆን በእጅጉ ተመራጭ ስፍራ ነው። ይህ ብቻ ሳይሆን በዚህ አካባቢ ዞር ዞር ብለው ለማየት ቢሞክሩ እያንዳንዱ ቦታ የአካባቢውን ታሪክ ያለምንም አስጎብኚ ያጫውቶታል። በድንጋይ የተሰሩ ድልድዮች እንዲሁም የድሮ ነዋሪዎች ይጠቀሙበት የነበረውን መንገድ በመቃኘት ወደ ኋላ ተመልሰው ባልተለወጠው የአካባቢው መልክ የትላንትን መዝገብ ያገላብጣሉ። አልቢነን የውበቷ ምክንያት የተፈጥሮ ሁኔታዋ ብቻ አይደለም። አካባቢው ልክ ህይወት እንዳለው ሙዚየም ነው። ጉዞውን ቀጥለው ሰዎች ወደሚኖርበት አካባቢ ከደረሱ ከእንጨት የተሰሩ መቶ ዓመታትን ያሳለፉ ቤቶችን መመልከት የተለመደ ነው። ቤቶቹን ጠጋ ብለው በትኩረት ሲመለከቱት ካላቸው ጥንካሬ የተነሳ መቶ ዓመታት የቆዩ ላይ መስሎት ይችላል። ከዚህም የተነሳ አንድን ነገር ይረዳሉ። በጥንት ጊዜ ይኖሩ የነበሩ ሰዎች ለትውልድ አስበው ቤቶቹን እንደሰሯቸው። በሌላ በኩል በዚያ አካባቢ የሚኖሩ ሰዎች ጥቂት ቢሆኑም የተለያዩ ፌስቲቫሎችን የሚያከብሩ ሰዎችና የተለያዩ በዚያው አካባቢ የተሰሩ የህጅ ስራ ውጤቶችን መመልከት የተለመደ ነገር ነው። የ2024 መረጃ አልቢንን በአሁኑ ጊዜ ከ240 እስከ 260 የሚገመቱ ነዋሪዎች ብቻ እንዳላት ያሳያል። በዚህ አካባቢ ከኖሩ በአካባቢው ታዋቂ የሆነው የወተት ምርት አይብ፣ በሚያስደንቅ ሁኔታ በእንጨት የተቀረጹ ቅርጻቅርጾች እና የአካባቢው ባህላዊ ምግቦች የህይወቱ አንድ አካል ይሆናሉ። የዚህ መንደር የአኗኗር መንገድም በእነዚህ ሦስት ነገሮች ይገመዱ ዘንድ ግድ ነው። እነሱም ክህሎት፣ ትዕግስትና ታሪክ ናቸው። እዚህ አካባቢ ከኖሩ አይቀር ከእነዚህ ነገሮች ጋር ተሳስሯል። በዚህ ነገሮች ሁሉ በፍጥነት በሚደረጉበት ዓለምም አንዳንድ ጠቃሚ ነገሮች የሚገኙት በትዕግስት በመጠበቅ ውስጥ መሆኑን ያስተውላሉ። እስኪ አሁን ደግሞ ኑሮውን ሙሉ በሙሉ እዛው ካደረጉ አይቀር የአካባቢው ሰዎች ቀናቸውን እንዴት እንደሚያሳልፉ እንመልከት። የአካባቢው ሰዎች ጠዋት ጎህ ሲቀድ ከእንቅልፋቸው ይነሳሉ። ታዲያ ከተፈጥሮ ጋር የተጋመዱት እኚህ ሰዎች በጠዋት የሚያዜሙትን የአዋፋት ዜማ መስማት ብሎም በንፋስ ውስጥ ከወዲያ ወዲህ የሚንከራተቱ ቅጠላቅጠሎችን መመልከት የዕለት ተዕለት ሥራቸው ነው። በዚህ ውስጥም የትራፊክ ጭንቅንቅ፣ የተለያዩ ከባባድ ድምፅ ያላቸው መሳሪያዎች እንዲሁም የስልኮ የኖቲፊኬሽን ጩኸት መስማት የማይታሰብ ነው። ከዚያም በጠዋት ውበት ቀናቸውን ካሳመሩ እንደየስራቸው ወደሚሰሩት ስራ ይጓዛሉ። አብዛኞቹ የአካባቢው ነዋሪዎች በአርብቶ አደርነት የሚተዳደሩ በመሆናቸው በቀጥታ ከብቶቻቸውን ወደ መመገብና መንከባከብ የሚሄዱ ሲሆን፣ ሌሎቹ ደግሞ በተካኑት ከእንጨት የተለያዩ ቅርጻቅርጾችን የመስራት ጥበብ በተፈጥሮ ውስጥ የተመሰጡበትን ሐሳብ አካል ለማልበስ ይሰራሉ። እንደው እርሶም መጨረሻው በዚች መንደር ከሆነ ከብቶችን ለማርባት ወይም ደግሞ የተለያዩ የእጅ ሥራዎች ላይ ለመሰማራት ከወዲሁ ተዘጋጅተውና ታጥቀው መሄድ ግድ ይልዎታል። በአካባቢው የሚገኙ ሕፃናት በበኩላቸው በአካባቢው ባሉ ጠባብ መንገዶች አካባቢው ላይ ያሉ ታሪካዊ አሻራዎች ከተፈጥሮ ጋር ያለውን ውህደት በውስጣቸው ቀርጸው ነጋቸውን እያዩ ሊማሩ ይጓዛሉ። በዚያ አካባቢ ባለ ዋና ውስጥ ምንጊዜም የማይረሳው ጎረቤታሞች ያላቸው ወዳጅነት ነው። የሚያደርጉትን ለተመለከተም በቀድሞ ዘመን አንዳቸው ለአንዳቸው እየተካፈሉ የተለያዩ ሃይማኖታዊና ባህላዊ በዓላትን በአብሮነት ያሳለፉ ኢትዮጵያውያንን ይመስላሉ። በአካባቢው የሚኖሩ ማህበረሰቦች ምግቦችን አንድ ላይ የሚጋሩ ሲሆን በተጨማሪ የተለያዩ የእቃ ብልሽት ሲገጥሙት ሰሪ ጠርተው ብዙ ጊዜያት ከሚጠብቁ ከባለሙያ ጎረቤት መፍትሄ ያገኛሉ። የተለያዩ ባህላዊ በዓላትን አብረው ማክበር፣ አብረው የተተከሉ እፅዋትን መንከባከብ፣ ምግቦችን አብረው ማብሰል፣ ወጎችን ሰብሰብ ብሎ ማውጋት እንዲሁም ሕፃናት በነፃነት ሲጫወቱ በጋራ መመልከት፣ እዚህ መንደር በመኖሩ የሚያገኟቸው ማኅበረሰባዊ በረከቶች ናቸው። ብዙ ሰዎችም ከዚህ አካባቢ እንዳይወጡ የሚያደርጋቸው ይህ ማኅበረሰባዊ ትስስር ነው። እችን መንደር ለመቃኘት መጥተን አንድ ለየት ያለና ራሶትን የሚፈትንበት ቦታ ሳንቃኝ መመለስ ግን ዘበት ነው። በዚች ተራራማ መንደር በአካባቢው የሚገኙ ሰፈሮችን የሚያገናኝ አንድ በተራራው ላይ የተሰራ መሰላል አለ። ታዲያ ከፍታ ከፈሩ፣ ይህ ለእርሶ የሚመከር ቦታ አይደለም። ነገር ግን ፍርሃቶችን ለማሸነፍ ከፈለጉ መሞከን ይችላሉ። ለነዋሪዎቹ ልክ ድልድይ የመሻገር ያህል የቀለለ ቢሆንም፣ ተጓዦች በአንጻሩ አስደሳችና አስፈሪ ስሜቶችን በጋራ የሚያስተናግዱበት በአደጋዎች የተሞላ ስፍራ ነው። እንደ እውነታው ትንሽ ሸርተት ብለው ከወደቁ ላይ ተርፎ እችን ምድር ሊሰናበቱ ይችላሉ። በስካሁኑ ባዩት ነገር ስለ አልቢነን ምን ወሰኑ? እስካሁን የቆዩበት የከተሜነት ህይወት፣ ወይስ የአውሮፓ ገጠሬነት ህይወት? አይ አውሮፓዊ ገጠሬነት ይሻለኛል ካሉ ኑ ወደዚች ታሪካዊ ቦታ ለመኖር የሚጠየቁ ቅድመ ሁኔታዎችን እናስቃኙ። በመጀመሪያ የ28000 ዶላር ክፍያ አግኝተው በዚህ አካባቢ ለመኖር ዕድሜው ከ45 ዓመት በታች መሆን አለበት። በዚህም እንደ ምክንያት የአካባቢው አስተዳደር የሚያነሱት የእነሱ ዓላማ ወጣቶችንና ጎልማሶችን በማስገባት አካባቢውን ማጠናከርና ለኑሮ ምቹ እንዲሆን ለመስራት በመሆኑ ነው። ሁለተኛው ቅድመ ሁኔታ ደግሞ ቢያንስ ለ10 ዓመታት ለመኖር መስማማት ግድ ይሎታል። 10 ዓመታት የመቆየት አቅም ካጡ የተሰጡትን ብር አስረክበው ይመለሱ ዘንድ ግድ ይሎታል። ቀደም ብለን እንዳነሳ ነው ዓላማው ያን መንደር ወደ ምቹ መኖሪያነት ለመቀየር ከመሆኑ ጋር ተያይዞ ይህንን ቅድመ ሁኔታ ሊያስቀምጡ ግድ ሆነዋል። ሶስተኛው እና ብዙዎችን ሐሳብ የሚያስቀይረው ቅድመ ሁኔታ ግን እዚህ ቦታ ለመኖር ፈቃድ ከማግኘቱ በፊት በስፍራው ቤት መግዛት አለቦት። ብዙዎችም ይህንን ሲሰሙ ወደ ኋላ ቢሸሹም ቀላል የማይባሉ ሰዎች ግን ይህንን ግብዣ እየተቀበሉ የዚህች ግዛት አካል ለመሆን ሲሞክሩ ይታያል። ታዲያ 28000 ዶላሩ ለምን አስፈለገ ብለው ከጠየቁ ሰዎች ወደ አካባቢው እንዲመጡ እንደማበረታቻ ነው ይላሉ የግዛቱ አስተዳዳሪዎች። ብቻ የከተማ ግርግር ከሰለቾት፣ በተፈጥሮ ውበት መመሰጥ ካማሮት፣ እዚህ እዛ መሯሯጥ ሰልችቶት፣ በተረጋጋ መንፈስ መኖረን ውስጦ ካሻን እንዲሁም ማህበረሰባዊ ፍቅር፣ መተሳሰብ፣ አብሮ ጊዜ ማሳለፍ ያሉትን በገንዘብ የማይገዙ ሀብቶች ባይኖ ከዞሮቦት ምርጫውን በስዊዘርላንድ ግዛት ወደምትገኘው አልቢነን በማድረግ ኑሮውን መመስረት ይችላሉ። ውድ የማራኪ ቤተሰብ፣ የዛሬው የስዊዘርላንዷ አልቢነን የቃኘንበት ኤፒሶዳችን በዚህ አብቅቷል። ቪዲዮን ከወደዳችሁት እስከዚህ ድረስ መጣችሁ ሰብስክራይብ ሳታደርጉ እንዳትሄዱ አደራ እያል በቀጣይ በሌላ ኤፒሶድ እስክንገናኝ ድረስ ደና ሁኑ።